ይተዋራረገኝ ናፍቆትሽ ባዶ ቤት ታቅፌ መውደድ የማይቻል ዳነው ኛለው ሆደ ባሻ ሆደ ባሻ ከጭንቅ የሚያወጣኝ አጣው መሼሻ ባ ብቻ ነው እኔስ ጓደኛ የማይለየ ስሄድ ስተኛ አልለይ ማለኝ ቅለል ሁኖብኛል መለየቱ አቤት መከራ አቤት ጭንቀቱ ጭር ያለው ቤት ባህየሽወቱ አቤት መከራ አቤት ጭንቀቱ ጭር ያለው ቤት።

እናመሰግናለን ዳዊትና ይታየው በኤልኤም አምስትና ስድስት ተወክለዋል። ከወደዳችኋቸው ያልተገደበ ድምጻችሁን በ8222 ላይ እንደዚህ ልት ልኩላቸው ትችላላችሁ። እንቀጥላለን። የዚህ ሰዓት አጋራችን ዳፋሶፔንድ ዲተርጀንት ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ነው። እናመሰግናለን። ቀደም ሲል ዳዊት ገብረ ኪዳን ዳዊት ኪዳነ ማርያም የመልካሙ ተበጀን ደህና ሁኚን ደግሞ በሱ መልኩ አሳይተውናል። ይህ ሙዚቃ ብዙዎቻችን ከመስማት በዘለለ አይናችን ላይ ያለ በሙዚቃ የቪዲዮ በሙዚቃ ቪዲዮ ታሪክም እንደዚሁ ፈርቀዳሽ ከሚባሉት ስራዎች አንዱ የጋሽ መልካሙ ተመጀ በጣም ድንቅ ስራ ነው። ይታየው አርአያ ደግሞ አለማየው ሄርጶን ባይተዋርን እንደዚሁ ከረጅም አመታቶች በኋላ እንደ አዲስ እየተደመጠ ያለ የአለማየው ደመቀ የግጥምና ዜማ ውጤት የሆነ ከአለማየው ሄርጶ ጋር ደግሞ በጣም በሰፊው ተቀናጅተው የሰሩት ተወዳጅ አልበም ከዛ ውስጥ ባይተዋር አንዱ ነው። በዚህ መልኩ ይታየው አቅርቦታል። ሁለታችሁንም እናመሰግናለን። ዳኞች ነጥብ እንደዚሁ አስተያየት ይሰጡልናል። እሺ ከዳዊት ልጀምር። ዳዊት የገረመኝ አገባብ ስትጀምር በጣም ደስ ይላል እና ደግሞ ያስደነግጣል እና የሆነ የጭፈራ ዘፈን ዜ የመጣ ነገር ነው የሚመስለው እና ከዛ ወዲያው ነው ደግሞ ይደናሁኝ ብለሽ ስትገባ ባንዴ ዘፈኑ የሚፈልገው ካራክተር አልነበረም ያኛው። ባይገባም ጉርጉሮ የሚል ስሜት የተሰማኝ። ሌላው የድምፅ አቅም ይገርማል። በጣም አሪፍ ቃና፣ የዜማ ክህሎት አቅም እንዳለ በደንብ ያስታውቃል። በተለይ ደግሞ አፈንገጥ የምታንጎራጉራቸው ምናምን ነገሮች በደንብ ወድጃቸዋለሁ። እነዚህ እነዚህ የሚበረታቱ ናቸው። ሌላው ከመልካሙ ደግሞ ተጽዕኖ ወተ በራስ ይሄን ዘፈን ማቅረብህ በጣም ረዥም ዘፈን ነው። ደቂቃው ምናምን ግን በደንብ እንድናደምጥ አድርገህናል። በራስ መተማመን እነዚህ እነዚህ ሁሉ የሚበረታቱ ናቸው። እንግዲህ በሌላ ዘፈን ደግሞ እናያለን። ዳይናሚክስ ደግሞ በጣም ገብተዋል። መጀመሪያ ላይ እንደዚህ መምጣት በጣም ደስ ይላል። ኮንፊደንስ ምናምን እስከ መጨረሻ ያለህ ነገርን በጣም ጥሩ ነው። ነገ ያለ 9550 ይታየው ባይተዋር በይታየው ቃና መስማት ደስ ይላል። ደስ ብሎኛል። ይህን ዘፈን መጫወት አሪፍ ጉሮሮ ነው። ያለ ችግሮች ግን አሁን ማንሳት አለብን ግዴታ ስለሆነ፣ ለምሳሌ አልፎ አልፎ ከቅኝት መውጣቶች፣ እነዚህ መሰረታዊ ነገሮች ናቸው። መንሸራተት በቃ እየዘፈንክ በቃ እንትን ማለት። ሌላው ደግሞ ትልቁ ፕሮብሌም ኪዩና አለመንካት ለምሳሌ የሆነ የሚያስፈልገውን ኖቶች አሉ አይደለ? ዘፋኙ የሚነካቸው ነገሮች ና የአቅም ማነስ ነገር ይመስለኛል፣ እና ቸልተኝነት ገባ በደንብ አርገ መስፈን ነበረብህና እነሱ ኬዎች አለመንካት። ይሄ ደግሞ ትልቁ ችግሮች ደግሞ በአጠቃላይ ስመለከታቸው ብዙ ዘፈኖችን አንስቶ አለመጫወት። ብዙ ዘፈኖችን ዘፈን የባህል ይሁን ዘመናዊ ይሁን የፈለግከውን ዘፈን ምክንያቱም ጉሮሮ መሳል በደንብ ያስፈልገዋል። አለህ ቃና ደስ የሚል ከለር ነገር አለ። ግን ብዙ ዘፈኖችን ስትዘፍነው ለግሮሮ ብዙ ቴክኒኮችን ታስተምራቸዋለህ። ያንን ለማሳደግ ቅድም ያልኩት አቅም ጉልበት በደንብ ገፋ አድርጎ መስፈን፣ እሷን ነገር ተለማመዳት። ሌላው ከሞላ ጎደል በጣም ጥሩ ነው። 9400 እሺ፣ ዳዊት ኪዳነ ማርያም እና ይታየው አርአያ እንኳን ደህና መጣችሁ። ዳዊት የጋሽ መልካሙ ተበጀን ደህና ሁኝ የሚል ዜማ ነው ይዘህ የመጣው። በጣም ጥሩ ምርጫ፣ ጥሩ ዜማ ነው። ስትገባ እኔ ደግሞ የጨመርካት ነገር ቅኝቷን ሚስላ አለማድረግ ያረካት ብልሃት ናት ብዬ እ እንደ ጥሩ ወስጃታለሁ። እንትኑ ነው አጀቡ ነው ከእንትኑ ጋር የማይሄደው ስትገባ ያሳየኸው አክሽን ነው ከዜማው ጋር ያልሄደልኝ እንጂ እንትነዋ የገባት እንጉርጉሮ ቅኝትን ለመጠበቅ ነው ብዬ እንደ ጥሩ ጎኖ ስጃት አለው። ጥሩ የሚያምር ወፈር ያለ ቆንጆ ድምፅ አለ። ምንድን ነው አሁን ዛሬ ባይሆን ኖሮ የበለጠ ጥሩ ይሆን ነበረ ብዬ ያሰብኳቸው ማይክ አያያዝህ አንዳንድ ቦታ እንደዚህ እንደዚህ እንደ አይዘፈንም አይደል ብሩኬ ስልጠና ሰጥታቸዋል አይደል ማይክ አያያዝ በወደ ጎን ሳይሆን በደንብ የድምፅ ማስገቢያው ላይ እንዲሆን አድርገ ማዜምን ከአሁኑ ተለማመድ አፍን ከፍተ ብታዜመው ይሄ ዜማ በደንብ ትልቅ መሆን የሚችል አንዳንድ ቦታ ያስደነግጣል ከፍ አድርገህ የምታደርጋቸው ነገሮች አሉ ግን ስቴብል ይሁን ድምጽ ተጀምሮ እስከሚያልቅ ድረስ በአንድ አይነት እንደዚህ እንትን ውስጥ እንዳይሄድ ዳይናሚክ ለመጠበቅ መጀመሪያ ትንሹ አይቷናት ትልቁ የቱን የኔ ድምጽ ብለ በዛ ውስጥ ነው በደንብ አድርገ ማንጎራጎር መቻል አለብ። በጣም ጥሩ አርገማዚ የምችለውን ዜማ ነው አሁን ፍራቻ እንዳል ትንሽ ኮንፊደንስ ያለ ይመስላል። ግን በደንብ ቴክኒካሊ ራስን ማዘጋጀት አለብ ብዬ ነው የማስበው። አንዳንድ ቦታ ኤ ኤ ኤ የሚል ድምጽ ድምጾች ነበሩ እሱን ነገሮች አስተካከል። ምናልባት ጋሽ መልካሙ እንደዚህ አይነት ሳውንድ ያለው የቃላት አንዳንድ ቦታ አለው። እሱን አትውሰደው፣ ላንተ በቃ በራስ ድምፅን ያዜምከው ጥሩን ነገር ብቻ መውሰድን ተለማመድ። በተረፈ በጣም ቆንጆ ድምፅ አለህ። አንዳንድ ቦታ ትንሽ ቅኝት ቢኖረውም ችግር ግን አፍን ከፍተ ብዘፍን ጉልበትን በደንብ ብትጠቀምበት ጥሩ ፐርፎርማንስ መሆን ይችል ነበር፣ ከዚህ በላይ ማለት ነው። እኔ ጋ ያለ ውጤት 9500። ይታየው አርአያ የአለማየሁ ሂርጶ ባይተዋር ቆንጆ ዜማ ነው። አሁን ደግሞ በጣም በብዙዎች እየተደመጠ ያለ ነው። አለማየሁ ሂርጶም አሁን ወደ እንትኑ ገብቷል፣ ወደ ድሮ መንገዱ ላይ ገብቷልና በጣም እሱንም ኮንግራ ማለት እንፈልጋለን። አግኝተነዋል ነገሩ ገና መተስ ትታዜም በቀላሉ ማዜም የሚችል አይነት ነገር ቀርጨህ ደስ እያለኝ ድንገት በቃ ፍርስርሱን አወጣሁ። ቅኝትና ዜማን የመለወጥ ያክል የሚመስል ነው የዜማ አረዳድህ ላይ ያለው ችግርና ዘፈን አደማመጥህን በጣም በጣም በጣም ልታሰምርበት ይገባል። አንዳንድ ቦታ ጋር ጭራሽ ዜማውን የማይመስሉባቸው ቦታዎች አሉ። የመረጥከው ዜማ በአጠቃላይ የተስማማ ነው ያልመሰለኝ፣ ወይም ምን እንደተፈጠረ ባላቅም፣ ብዙ ቦታዎች ላይ ጥሩ አልነበሩም። ቅኝት ላይ በጣም መስራት አለብህ። ጉልበት ላይ በጣም መስራት አለብህ። ቆንጆ የሚያምር ድምፅ ነው ያለ፣ እሱን በደንብ አስብበት። በተረፈ ይሄውን ያለኝ አስተያየት 9፣ 4 እሺ ዳዊትና ይታየው እንግዲህ በመጀመሪያ አቀራረባቸው ላይ መሰረት ተደርጎ ነው የሚወራው። ሰው ብዙ ሀሳቦች ሊነሱ ይችላሉ። እነሱን ወስዶ መሻሻል ነው እንግዲህ። እንትን እንዲህ ኔጌቲቭ ኢነርጂ እንዳይሰማችሁ ለማለት ነው። ያው የተቀመጥነው ለዛ ስለሆነ ነው። ስለዚህ ከዳዊት ስጀምር የመልካሙን ደህና ሁኝ፣ የመጀመሪያው ነገር ማወቅ ያለብህ በጣም ቆንጆ ድምጽ ነው ያለክ ምንም ድምፅ ላይ ጥያቄ የለውም። እንደውም የሆነ ጉንፋን የያዘው የሚመስል የሚያምር ቃና አለ አይደለም። ይታወቃል አንተ ጉንፋን አይደለም፣ ገና ነው። ቢቆይልህ ጥሩ ነው። በዚህኛው መልክ በጣም ነው የሚያምረው። እንደዛ አይነት ስሜት አለው እና በጣም ነው ደስ የሚለው ቃናው ነው። በራስ ድምፅ ማዜም ወይም በሌላ ሰው ድምፅ ተጽዕኖ ውስጥ አለመውደቅ በጣም ጥሩ ነው። እሱም እስካሁን ድረስ ከመጣችሁት ውስጥ ማንም ሰው የኢሚቴሽን ችግር አልነበረበትም። ዜማው በጣም ስለው እና ረጅም ሀረጋትን የሚሄድ ነው። ትንፋሽ በደንብ ይጠይቃል። እሱ ጋር ጥሩ ነገር ነው የነበረ። ብዙ ነገሩ ጥሩ ነው። ዳዊት በደንብ ማስተካከል አለ ብዬ የማስበው ነገር ያው ከቅኝት ጋር በተያያዘ የሚታወቁ ነገሮች አሉ። በደንብ ስትፈርስ ከቅኝት ስትወጣ የሚታወቁ ነገሮች አሉ። ከቫውልስ ጋር ግን በተያያዘ ለምሳሌ በሄድሽበት የሚለውን ጻፍኩኝና እና ከዛ መለየትሽን የሚለውን ጻፍኩኝ ከዛ እንደገና ደህና ሆኜ የሚለውን ጻፍኩኝና ዝም ብዬ የግጥሙን ልጽፍ ሆነ ማለት ነው። ብዙ ቦታዎች ላይ የኤ ሳውንዶች አሉ፣ ቫውልስ የምንለው የአኡ ና የአዝርያዎች አሉ ለእኛ በአማርኛ። ስለዚህ በሄድሽበት እና በሄድሽ ቤት ሲል ይለያያል አይደለም። ኤ ትገባባሃለች ብዙ ሳውንድ ላይ እና በደንብ እሱን ወደ ትክክለኛው የባዋል ስሜት ማምጣት እሱ በጣም ኢምፖርታንት ነገር ነው። እሱን ትልቁ ችግር ነው። እሱን ማስተካከል አለብህ። ሪትም ግን ዳዊት፣ አሁን ስትዘፍን ሪትም ተሳስተል ማለት ሳይሆን፣ በጣም በጥንቃቄ በጣም እየቆጠርክ ግራና ቀኝ እግርህን እንደዚህ እንደዚህ እያረቅ፣ ይሄ በጣም መጥፎ ልምድ ነው። መስተካከል አለበት። ሪትም ፊል ካላረግ ሙዚቃ ላይ ረጅም ርቀት መሄድ ከባድ። ስለዚህ ሪትሚካሊ የምትቆጥረውን ነገር ወደ ስሜት ወደ ፊል ወደ ማድረግ ማምጣት ይኖርብሃል። ስለዚህ ሪትሚካሊ ፊሊንግ በጣም ነፃ ሲሆን ነው ሙሉ አእምሮ ወደ ዜማ ማሳመር ወደ ማዜሙ ወደ ምናምን የሚሄደው። ብዙ ስራ አይደለም ያለው ድምፃ። ስለዚህ እሱን እያሰቡ እንደገና ዜማ ማስዋብ ከባድ ነገር ነው የሚሆነው። ስለዚህ እሱን አስብበት። አገባቢ ላይ በጣም እየተጠራጠርክ ግማሽ ጭንቅላትህ ወደ ባንዱ ሆኖ ልክነኝ ልክ አይደለም አርሙኝ አይነት ስሜት ውስጥ ሆነን የምትዘፍ ነው፣ እና እንደሱ አይሁን። በቃ በራስህ በጣም እርግጠኛ መሆን አለ። አንዳንድ ቦታ ከፍርሃት የመነጨ የሚመስል የቫይብራቶ ወይም የድምጽ መንቀጥቀጥ ስሜት ይሰማል፣ ግን እንዲሁ ለክፉ የሚሰጥ ነገር አይደለም። ከማይክ ጋር ሀሳብ ተነስቷል፣ አፍ ገጥሞ ማዜም ሀሳብ ተነስቷል። እሱ መስተካከል አለበት። ግን ከሁሉም ከሁሉም አደራ ምልህ ነገር የመጀመሪያው ነገር አደማመጥና፣ ሁለተኛ ዜማ ምርጫ አንተን በጣም የሚገልጽ የዜማ አይነት ይሁን። እኔ ጋር ለህ ነጥብ 9400 ነው። ይታየው የአለማየሁ ይሆን ባይተዋር በጣም ቆንጆ ዘፈን ነው። ዜማው እንደ አንድ ድምፃዊ የሚከብድ የሚፈትንም ነው። በትክክልም ያንተም ድምፅ በጣም ቆንጆ ነው። እኔ በጣም የገረመኝ ነገር አንዳንድ ቦታ ላይ ልክ ኮምፒውተር ውስጥ ስቱዲዮ ውስጥ ስንሰራ አውቶ ቲዩነር የሚባል ነገር አለ፣ ሶፍትዌር በሱ በደንብ ቲዩን የተደረገ የሚመስል ነገር ይሰማል። በሱ በተቃራኒ ደግሞ ከቅኝት በደንብ የሚወጣ ቦታ ይሰማል፣ እና ይህን ነገር ማስታረቅ አለበት። የሆነ ጊዜ ላይ እንደዚህ የሚገርም ነገር፣ የሆነ ጊዜ ላይ ደግሞ ወደ ስህተት የሚሄድ ነገር፣ ባላንስ መሆን አለበት እና እሱን ማስተካከል። ዲክሽን ወይም ቃላት ከግጥም አባባል ጋር በተያያዘ ደግሞ ያንተ በቃ ቁልጭ ብሎ የሚሰማ በጣም ትልቅ ኳሊቲ ነው። አንድም ፊደል አይዋጥም፣ አንድም ቃል አይዋጥም። በቃ ሁሉም ነገር ክሊርሊ የሚሰማ ነው። ይሄ ቆንጆ ኳሊቲ ነው። ትንፋሽ ጋም ደህና ነው ያለው። ምንድነው ግን እንዳጠቃላይ አንተ ጋር ትንሽ መስተካከል አለበት ብዬ የማስበው፣ አሁን እኔ ሌላ ዘፈን ስሰማ ነው ይሄ መሰለኝ የአለማየሁ ሂርቆ ውስጥ ያሉት ወይም ዜማ ውስጥ ዜማ ውስጥ ያሉት ቅርጾች በጣም ብዙ ቦታ ተቀይረዋል፣ እና የቫሉያ ድም ነገር አይደለም ስታዳምጥ፣ ከዛ ወደ ራስ ስታመጣ የሄድክበት ችግሮች ናቸው እና ቶታሊ ዜማ ሌላ ነው የሚመስለው። ስለዚህ እንደሱ እንዳይሆን በጣም ማዳመጥ፣ ከዛ መረዳት፣ ከዛ ወደ ማዜም ነው መሄድ የሚኖረው። ከቅኝት ጋር የተያዙ በተለይ ሀይፒች ጋር ችግር ነበረ ምናምን። ስለዚህ ዜማውን መጀመሪያ በራሱ ቅርጽ በደንብ ለመረዳት መሞከር ያስፈልጋል። ይታየው፣ እኔ ጋር ለህ ነጥብ 9300 ነው። እሺ መግባት ትችላላችሁ። እናመሰግናለን። እንዳኞቻችን